የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ ከኔ ጋራ የእግዚአብሔርን ቃል አብረን እንካፈላለን። የማነበው ክፍል የሉቃስ ወንጌል ምዕራፍ አምስት ከቁጥር አንድ ጀምሮ እስከ አስራ አንድ ድረስ ያለውን በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። ሕዝቡም የእግዚአብሔርን ቃል እየሰሙ ሊያስጠብቡት ሳሉ እርሱ ራሱ በጌንሳሬት ባህር ዳር ቆሞ ነበር። በባህር ዳርም ቆመው የነበሩትን ሁለት ታንኳዎች አየ። አሳ አጥማጆች ግን ከነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎችም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል መረቦቻችሁን ለማጥመር ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለው። ይህንም ባደረጉ ጊዜ እጅግ ብዙ ዓሣ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳም የነበሩትን ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም ሁለቱ ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው። ስላጠመዱት ዓሣ እርሱ ከእርሱ ጋርም የነበሩ ሁሉ ተደንቀዋልና፣ እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎችንም ወደ ምድር አድርሰው ሁሉን ትተው ተከተሉት ይላል። ክብር ለእግዚአብሔር ይሁን። ምናልባት እንደ ርዕስ የምወስደው በዚሁ ክፍል ላይ ያለውን ሀሳብ ቁጥር አምስት ላይ ነገር ግን በቃልህ መረቦችን እጥላለሁ የሚለውን ክፍል ወስጄ ርዕስ እጠቀማለሁ። ነገር ግን በቃልህ መረቦችን እጥላለሁ። እንግዲህ ይሄ ክፍል እንደምንመለከተው ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በሚመላለስበት ጊዜ ገና ሐዋርያቶችንም ወደሱ እነጴጥሮስ ገና አልመጡም። ወደ ራሳቸው ተግባር ወደ ራሳቸው ሙያ ወደ ራሳቸው አገልግሎት በአሳ ማጥመድ ተግባር ውስጥ በተሰማሩበት ጊዜ ጌታ ኢየሱስ ክርስቶስ ወደ ጌንሳሬት ባህር አካባቢ ደረሰ ነው የሚለው። በዚህ በባህር አጠገብ እነ ጴጥሮስ በዛን ቀን ምን ያደርጉ ነበረ? አሳ ከማጥመድ ወጥተው ጠዋት ማለዳ ላይ መረቦቻቸውን እያጠቡ ተስፋ ቆርጠው እያለ ነው ጌታ ኢየሱስ ክርስቶስ የመጣው። ወደዛም ቀረበና ወደ አንዲቱ ታንኳ እንዲያስጠጉለት ኢየሱስ ጠየቀ። የመጀመሪያው ነጥብ እንግዲህ ይሄ ነው። ጌታ ኢየሱስ ክርስቶስ በስርዓት ወደነሱ ቀርቦ ታንኳውን ወደ እርሱ እንዲያስጠጉለት፣ ምክንያቱም በጣም ብዙ ሕዝብ ነው እያጨናነቀው የነበረው ለማስተማር እንዲመቸው በታንኳ ላይ ለመቀመጥ ስለፈለገ ማለት ነው። በዚህን ጊዜ እንግዲህ የነስምኦንን ታንኳ እንደተጠቀመ የነጴጥሮስን ታንኳ እንደተጠቀመ እንመለከታለን። እንግዲህ በዛ ላይ ተቀምጦ ማስተማር ጀመረ፣ የእግዚአብሔርን ቃል መናገር ጀመረ ና የምንመለከተው ቀጥሎ ያለው ነገር ነገሩንም ከጨረሰ በኋላ ይላል። ምንድን ነው ነገሩ? ከጨረሰ በኋላ ማስተማሩን፣ ቃል መናገሩን ከጨረሰ በኋላ ቃሉን ከሰበከ በኋላ ሁለተኛ ጥያቄ፣ ሁለተኛ ደግሞ ሀሳብ ጌታ ኢየሱስ ክርስቶስ አነሳላቸው። መችም እነዚህ ሰዎች የእግዚአብሔርን ቃል አልነበረም በዛ ቦታ የሚፈልጉት፣ ሌላ ነገር ፍላጎት የላቸው በዛ ቦታ ያገናኛቸው በዛ ቦታ እንዲገኙ ያደረጋቸው የተለምዶ የዕለት ዕለት ተግባራቸው አሳ ማጥመድ ነው እና የዚህን ቀን ግን አሳም አልያዙም። በጣም በሚገርም ተስፋ በመቁረጥ ውስጥ ነበሩ ያሉት። እና እንግዲህ ለእነዚህ ሰዎች ኑ ተማሩ ማለት አይደለም የሚያስፈልገው። እንደ ሰው ስናስብ ምንድነው ፍላጎታቸው? ምንድነው አሳ መያዝ አሳ ማግኘት የጠፋባቸው አቅጣጫ አሳዎች የዛን ቀን የት እንደገቡ ከነ ጴጥሮስ እውቀት ከነ ጴጥሮስ ልምድ ተሰውሮባቸዋል እና ጌታ ኢየሱስ ግን ያስቀደመው ከአሳው አይደለም የጀመረው። አሳ አጥምዱ ብሎ አይደለም የጀመረው። ማስተማር ነው የጀመረው። የእግዚአብሔርን ቃል መናገር ነው የጀመረው። ቃሉንም ሰብኮ ከጨረሰ በኋላ እንደዚህ አላቸው። መረቦቻችሁን ወደ ጥልቅ ጣሉ አላቸው። መረቦቹን ወደ ጥልቅ ጣሉ ብሎ ሲናገር ጴጥሮስ ቶሎ ብሎ በአንድ አፍ ቃሉን ተቀብሎ አይደለም የተገበረው። ምንድን ያደረገው ሀሳብ ነው የሰጠው። ይህም ሀሳብ ከሱ እውቀት፣ ከሱ ልምድ በመነሳት የመነጨ ሀሳብ ነው። ጌታ ሆይ አለ እኛ በእርግጥ በዚህ ሙያ ቆየቆየን ሰዎች ነው ለሊቱን ሙሉ ደግሞ አሳ ሊገኝበት በሚችለው ሰዓት፣ በትክክለኛው ሰዓት፣ በትክክለኛው ቦታ እኛም ትክክለኛ ባለሙያዎች ነ ለሊቱን ሙሉ ደክመን አንድም ሳኒዝ ስንደክም ነው የቆየ ነው። ነገር ግን አለ ክብር ለኢየሱስ ሲሆን ትልቁ ነጥብ እዚ ነው። ነገር ግን በቃልህ፣ አሁን በሰማነው ቃል፣ አሁን ስታስተምር በሰማነው ቃል፣ በቃል መሰረት፣ በመቅጣው ቃል መሰረት ምንም እንኳን እኛ ተስፋ ብንቆርጥም ምንም እንኳን ነገሮች ከኛ እውቀት በላይ ሆነው ቢሰወሩ የመጣውን ቃልህን ግን አምነን ቃልህን አምኜ በቃልህ መረቦቹን እንጥላለን እጥላለሁ አለ ይህንንም ባደረጉ ጊዜ ነው የሚለው ምን ባደረጉ ጊዜ ይህንንም ባደረጉ ጊዜ ምኑን ቃሉን ታምነው መረቡን ታዘው መረቡን ወደ ጥልቅ በጣሉ ጊዜ ምንሆነ የሚገርም መጣል የሚባለው ነገር በጣም በሕይወታችን ውስጥ ጌታ በሕይወታችን እንዲገለጥ የእግዚአብሔር ቃል በሕይወታችን እንዲገለጥ ትልቅ ስፍራ አለው። መጣል የሚያሳስበንን፣ የከበደንን እኛ ብለነው ብለነው ብለነው ደክሞን ያቃተንን በሱ ላይ መጣል፣ በቃሉ ላይ መጣል፣ በኢየሱስ ትእዛዝ ላይ መጣል እሱ ትልቅ ክብር አለው እሱ ትልቅ ውጤት አለው እና ጴጥሮስም ያለው ይሄ ነው ነገር ግን በቃልህ መረቦቹን እጥላለሁ አለ ነገሬን እጥላለሁ ለአንተ አለ ይህንንም ባደረጉ ጊዜ ምን ሆነ ነው የሚለው ምን ባደረጉ ጊዜ ቃሉን ታምነው ቃሉን ተቀብሎ መረቡን በጣለ ጊዜ ተአምራት ነው የሆነ ባዶ የነበረው መረባቸው ሌሊቱን ሙሉ ሲደክሙበት ያጡት ባዶ የነበረው መረባቸው ሞላ። መሙላት ብቻ አይደለም፣ መረባቸው ተቀደደ። ለምን? የጣሉት ሕያው በሆነ በእግዚአብሔር ቃል ላይ ከኢየሱስ ክርስቶስ አፍ አንደበት በወጣው ሰማይ ምድርን ባጸናው ነገሮችን ሁሉ ካለመኖር ወደ መኖር ባመጣው በዚህ ሕያው ቃል ላይ ታምነው ነው መረባቸውን የጣሉት መጽሐፍ ቅዱሳችን በአንደኛ ጴጥሮስ ምዕራፍ አምስት ከቁጥር አምስት እስከ ሰባት ላይ የሚናገረን ቃል አለ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ዛሬ ምንድን ነው መጣልያ ጣትን? ተሸክመነው የምንሄድ ቀንና ሌሊት ከባድ ቀንበር የሆነብን ነገር የከበደን ከአይምሯችን በላይ የሆነ ነገር ምንድን ነው ጣሉት የሚለው ስንጥል እንዳልኳችሁ ነው ተአምራት ይሆናል ስንጥል ነገሮች ከልምምዳችን በላይ ከእኛ እውቀት በላይ የሆኑ ነገሮች መገለጥ ይጀምራሉ እኛ ከገደብናቸው፣ አውቀናል፣ ደርሰንባቸዋል፣ ይዘናቸዋል ካልናቸው በላይ ነገሮች በሕይወታችን መከናወን ይጀምራሉ። ከልምምዳችን በላይ ተምረናል፣ አውቀናል፣ ይዘነዋል ካልንባቸው ነገሮች በላይ የእግዚአብሔር ቃል ሲገለጥ ተአምራት ይሆናል። ሌላ የእግዚአብሔር ቃል ላይ ታምነን ነገራችንን ስንጥል የሚሆነው ነገር አቅጣጫን ጌታ ያሳየናል። ቃሉ እንዴት መኖር እንዳለብን፣ እንዴት መመላለስ እንዳለብን፣ በዚህ ምድር ላይ እንዴት መውጣት መግባት እንዳለብን ምናልባትም ግራ ለገባን ነገር፣ ለጨለመብን ነገር፣ መንገድና አቅጣጫ ለጠፋን ነገር ቃሉ ብርሃን ነው። ቃሉን ታምነን ስናደርግ ይበራለናል። ቃሉ ብርሃን ስለሆነ መንገድ ጠፍቶብን ከሆነ ቃሉ ይጠቁመናል ይህንን ሀሳብ ለምንድን ያነሳሁት ጌታ ኢየሱስ እንደዚህ ነው ያለው መረቦቻችሁን ወዴት ወደ ጥልቅ ጣሉ ነው ያለው ጥልቅ ላይ ያለውን ነገር ያየው ጌታ ነው ጥልቅ ላይ ነው ያንተ ነገር ያለው ወደ ጥልቅ ነው ወደዚህ ነው አቅጣጫን አሳያቸው ቃሉ አቅጣጫን ያሳያል ቃሉን ታምነን ነገራችንን ስንጥል እንዴት እንኑር ምን ልስራ፣ ምን ላድርግ፣ እንዴ ላገልግል፣ ግራ ለገባን ነገር ሁሉ ቃሉ አቅጣጫ ነው ያሳያል። ታስታውሱ እንደሆነ የእግዚአብሔር ቃል በተመሳሳይ ሁኔታ ይህንኑ መልእክት ከዚሁ መልእክት ጋር የሚመሳሰል በዮሐንስ ወንጌል ምዕራፍ ሃያ አንድ ላይ ከቁጥር አንድ ጀምሮ እንዲሁ ደግሞ በጥብርያዶስ ባህር የሆነ ነገር እንመለከታለን። ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ ለሶስተኛ ጊዜ ለነ ጴጥሮስ ለሐዋርያቱ ተገለጠላቸው። እዛ ቦታ እንግዲህ ልዩነቱ እዚህ ጋር ጴጥሮስ ገና በዚህ በሉቃስ አምስት ላይ ገና ደቀ መዝሙር አልሆነ አልተጠራ። እዚህ ጋር ደግሞ ዮሐንስ ወንጌል ምዕራፍ አንድ ላይ ደቀ መዝሙር ነው ተከታይ ነው ከኢየሱስ ጋር አብሮ ኖሮ፣ ነገር ግን ተስፋ ቆርጠው ኢየሱስ ክርስቶስ ከሞተ በኋላ ተስፋ ቆርጠው ያንን ሁሉ በውስጣቸው የነበረውን ጥሪ መለኮታዊ ጥሪና አጀንዳ ረስተው ወደ ቀድሞ ተግባራቸው ከብዙ ዓመት በኋላ ሲመለሱ በጴጥሮስ መሪነት እዛ ቦታ ላይም ተመሳሳይ መልእክት እናገኛለን። ጴጥሮስ ነው ኑ አሳ ላጠምድ ልሄድ ነው አላቸው። ብዙዎች ተከተሉት። በዛ ቦታ ቁጥራቸው ስንት እንደሆነ በግልጽ ባይገለጽም የተወሰኑት ከጴጥሮስ ጋራ ተከትለው ሄዱ። በዚህ በጥብርያዶስ ባህር ላይ እንዲሁ እንደለመዱት አሳ ለማጥመድ ሞከሩ። ሌሊቱን ሙሉ አልያዙ። ጌታ ወደ እነሱ መጣ። ሲመጣ አላወቁትም። ከትንሣኤ በኋላ ባለው መለኮታዊ ማንነት ነው የተገለጠላቸው። ሊያውቁት አልቻሉ። እንደውም መረባቸውን እያጠቡ ነው የደረሰው። ልጆች ወይ አንዳች የሚበላ አላችሁን ብሎን የጠየቃቸው ልክ ከጌታ ወጥተው በተመላለሱ ጊዜ የሚያውቁት ሙያን የጠፋባቸው ጌት ከጌታ በራቁ ጊዜ የለመዱት የሚያውቁት ነገርን የጠፋባቸው ወገኖቼ፣ ነገራችን የሚሰምረው ነገራችን የሚገለጠው ከጌታ ጋር ስንሆን ነው። ወደ እርሱ ቅረቡ ያበራላቸዋል ነው የሚለው የእግዚአብሔር ቃል። ወደ እሱ በቀረብን ቁጥር፣ ከሱ ጋር በሆንን ቁጥር ይሳካልናል፣ ይከናወንልናል። በብርሃን ነው የምንመላለሰው። ስለዚህ በኪሳራ ያንን ሌሊት እንዲሁ በኪሳራ ነው ያሳለፉት። እና አንዳች የሚበላላችሁን ሲል ይህንኑ መልስን የሰጡት ምንም ነገር የለንም የሚበላ ነገር የለንም ብለው ነው ያሉት። ሌሊት ለፍተው ምንም ነገር እንዳላገኙ ነው በዛ ቦታ ላይ ተመሳሳይ ነገር ነው፣ አቅጣጫ የማሳየት ነገር ነው የተናገራቸው። እስቲ መረቦቻችሁን ቤት በስተቀኝ አለ። ዛሬ መልእክት አለኝ ግራ ለገባችሁ ሰዎች ህይወት እንዴት ማድረግ እንዳለባችሁ ነገር ለጨለመባችሁ ሰዎች ነገራችሁን የሚያሳይ የተሰወረባችሁን የሚገልጥ የእግዚአብሔር ቃል ነው። ስለዚህ ነገራችሁን ለሱ ጣሉ፣ ቃሉ ላይ ጣሉ፣ ቃሉን ታመኑ። ክብር ለኢየሱስ። ሲሆን ና በስተቀኝ በጣሉ ጊዜ እዛ ጋ እንደውም 153 ትላልቅ አሳዎች ያዙ መረቦቻቸው እስከሚቀደድ ድረስ ና በጣም የሚገርመው ግን በዛ ቦታም ጴጥሮስ ምንድነው የሆነው? የሚሆነውን እስኪያጣ ድረስ ምንድነው እዛ ወንዝ አካባቢ ባህር አካባቢ ልብሶቻቸውን አውልቀው ነው ቀለል ብለው በባህር ውስጥ የሚንቀሳቀሱት። ግን ጌታ ካደረገው ተአምራት የተነሳ እስከዚያች ሰዓት ድረስ ማንም አላወቀውም ነበረ። ቁጥር ሰባት ላይ ዮሐንስ ወንጌል ምዕራፍ አንድ ቁጥር ሰባት ላይ ጌታ የወደው ለነበረው ደቀ መዝሙር ጴጥሮስም ጌታ እኮ ነው ብሎ አለ። ልክ አይኑ በር ይሄን ተአምር ማንም ሊያደርግ አይችልም። ጌታ ነው። እኛ ባዶ ነበርን የቆየ ነው። እኛ ተስፋ ቆርጠን ነበር። መቶ ሃምሳ ሦስት ትላልቅ ዓሳ አይደለም አንድ ዓሳ ለኛ አልተገኘም ነበረ። ምንም ሙያው ቢኖረን፣ ምንም ችሎታው ቢኖረን ይሄንን ያደረገው ጌታ እኮ ነው። ጌታ አቅጣጫ ያሳያል። ቃሉን ስንታመን በቃሉ አቅጣጫችንን ያሳየናል። ጨለማችን ይገፈፋል። ቃሉን ታምነን ስንጥል አቅጣጫን ያሳየናል፣ አቅጣጫን ይመራናል። ሌላው ሐሳብ፣ ቃሉን ታምነን ስንጥል ለሱ ነገራችንን እሱ ላይ ስንጥል የሚሆነው ነገር ሕይወታችን ወዳልተጠበቀ ምዕራፍ ነው የሚሻገረው። እነ ጴጥሮስ አሳ ከማጥመድ ውጭ በዚህ በሉቃስ አምስት ላይ ምንም ተግባር የላቸው ምንም አላማ የላቸውም። ምንም የፊት ከፊት ያለ ነገራቸውን ምንም የሚያውቁት ነገር የለም ከአሳ ማጥመድ ውጭ። ነገር ግን ቃሉን ያመነ ሰው ራሱን ለጌታ ሰጠና፣ ለቃሉን የታመነ ሰው ጌታ አዲስ ምዕራፍ ወደ አዲስ ምዕራፍ እልፍ ያደርገዋል። አሁን ጴጥሮስ ጓደኞቹን ጠቀሰ። ከሆነው ነገር የተነሳ እንዱ ድንጋጤ ያዘው። እዛ አንድ ነገር ተናገረ። ጌታ ኢየሱስ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ምን በል ተለ ያለ አንድ ነገር ነው ያለው። በመገረም በመደናገጥ በፍርሃት ሆኖ እንደዛ እንዳለው አየና፣ ስምዖን ጴጥሮስ ሆይ ልሃለው፣ አትፍራ። አሁን ሌላ ምዕራፍ ለአንተ አለኝ። አንተ ያላየኸው፣ አንተ ያልደረስክበት፣ አንተ ያልጠበከው ቃሌን ታምናሃልና እኔ ደግሞ ወደ አዲስ ምዕራፍ አሻግርሃለሁ። ከዚህ በኋላ አሳ አጥማጅ አይደለም ምትሆን፣ ሰዎችን ታጠምዳለህ። ክብር ለእግዚአብሔር ይሁን። ወዳልተጠበቀ ምዕራፍ ቃሉን መታመናችን ወዳልተጠበቀ ምዕራፍ እንድናልፍ ነው። ሰውን ማጥመድ በጴጥሮስ ፕሮግራም ውስጥ የለም። ዛሬ ምናልባት እኛ የዕለትና የዛሬያችንን ነው የምናውቀው። የነጋችንን የሚያቅ ጌታ ኢየሱስ ቃሉን ታምነን ወደ ቃሉ ስንጠጋ ጌታ ላይ ራሳችንን አሳልፈን ለጌታ ስንሰጥ ምዕራፋችንን ያሰፈዋል። ወደሚቀጥለው ምዕራፍ እንሻገራለን። መልእክቴን እንደዚህ ብዬ ነው ማጠቃለል፣ ነገር ግን በቃልህ መረቦችን እጥላለሁ እንዳለው ጴጥሮስ በቃልህ መረቦቼን እጥላለሁ እንዳለው ዛሬ ጣሉት እስቲ። ኢየሱስ ክርስቶስ ጌታዬ ነው፣ አዳኜ ነው፣ መድኃኒቴ ነው ብላችሁ ያመናችሁ፣ ቃሉን የሕይወቴ መመሪያ ነው ቃሉ ብላችሁ፣ ሕይወቴ በቃሉ ተለውጧል ብላችሁ ያመናችሁ ሁሉ ዛሬም የከበዳችሁን ሁኔታ ያስቸገራችሁን ጉዳይ ቃሉ ላይ ጣሉት። ቃሉ ታሪካችሁን ይቀይራል። ዛሬ የእኛን ታሪክ የቀየረው የሁላችንንም ታሪክ የቀየረው የእግዚአብሔርን ቃል ሰምተን ነው። ታዘዙት፣ አቅጣጫችሁን ይቀይረዋል። ከጨለመባችሁ ነገር ወደ ብርሃን ያመጣችኋል። ግራ ከገባችሁ ከተሰወረባችሁ የኔ ነገር ምንድን ነው? የቱጋ ነው? ብላችሁ ተስፋ ቆርጣችሁ ነገራችሁ ሁሉ ለተሰወረባችሁ ሰዎች ቃሉ አቅጣጫ ያሳያችኋል። ክብር ለጌታ ይሁን። እንጸለያለን። ሃሌሉያ እግዚአብሔር አምላካችን በጌታ በኢየሱስ ስም ክብር ሁሉ ለአንተ ይሆን። ስለዚህ ቃልህ ደግሞ እጅግ አድርገን እናመሰግናለን። ቃሉን ላከ ፈወሳቸው፣ ከመከራቸውም ሁሉ አዳናቸው እንደሚል ይሄ ቃልህ ይፈውሳል። ይሄ ቃልህ ጨለማን ይገፋል። ይሄ ቃል አቅጣጫን ያሳያል። ጌታ ሆይ ይሄ ቃል ዛሬ መጥቶልናልና በዚህ ቃል መሰረት እግዚአብሔር ሆይ ጫካዎች እንዲመነጠሩ ተራራው እንዲፈርስ እግዚአብሔር ሆይ የተጨነቅንበት ባዶ የሆነው ሸለቆ በዚህ ቃል መሰረት እንዲሞላ ተሸክመነው የምንዞረውን ይዘነው የምንዞረውን ነገር ዛሬ በአንተ ላይ መጣል እንዲሆንልን በጌታ በኢየሱስ ስምን የጸለያለሁ። ቃልህ መንገድን ይጠርጋል። ቃልህ ሕመምተኞችን ይፈውሳል። ቃልህ ግራ ለገባቸው መንገድን ያሳያል። ቃልህ ጌታዊ ተአምራትን ይሰራል። ዛሬ ይህን ቃል መታዘዝ ይሁንለን። በዚህ ቃል ነገሮቻችን ይስተካከሉ። ዛሬ እናምነዋለን። ዛሬም ቃልህን ቃልህ ይሰራል። ዛሬም አላረጀም፣ ቃልህ ይሰራል። እጅህ እንዲዘረጋ እኛም ነገሮቻችንን በአንተ ላይ እንጥላለን። በኢየሱስ ክርስቶስ ስም ነገሮቻችንን በአንተ ላይ እንድንጥል እርዳን። ክብር ሁሉ በሰማይና በምድር ለአንተ ይሁን። በኢየሱስ ስም አሜን አሜን።